ሁላችንም ጥያቄ አለ። ገነት የትከው ከነ ሙሉ አካል ነው እንደነገርከኝ። አዎ በአካልም በመንፈስ ነው። አንዱ እዛ ስምንተኛ ፎቅ እየሰራ ካለ ለምን በኪስ ሰርቀ መታ ችግርን ለምን አቀርፍ ምድር ላይ? እኔ እሱ ምንድን ነው መሰለህ፣ በዛ መኪናቱ ነው ከመልአክ ጋር እንድ ከመልአክ ጋር ባይዘው ተደባደብ ያለው እዛ አልመጣም ወደ ምድር ዳግም ከዚህ ቦታ ወደ ምድር እኔ አትውሰድ እዛ በቤት ኪራይ እየከፈልኩ ለመሰቃየት አልመለስም ብዬ። አሁን አንተ ያሰብከው እኔን አስብ ያለው እኔ ያሰብኩት ነው። እና ከዛ አልመለስም ብዬ ስራውን መጨረሻ ላይ ምንድን ነው ጊዜ ያልደረሰ ትሄዳለህ፣ እዛ ብዙ ወንጌል ገና ትሰብካለህ ሲል ነው። እኔ ጌታ በቃ ነው ስምንተኛ ፎቅም ትበቃለች አንተ ካለህ ከዚህ በኋላ ሌላ ቤት አይሰራም ማለት እንደው ይበቃ ያልኩት እኔ። ምድር ሂጅ አሁን በቤት ኪራይ ከመሰቃየት ምንድን ነው ይበቃል ብዬ በቃ መላእክቶችን እንደዚህ ሁለት መልአክ ነው እግራቸውን እስይዝ ኢየሱስ እዛ ከፍታ ዙፋን ላይ ተቀምጠው ወሰዱታል። አዎ ወሰዱታል። እና እኔ በቃ መልአኩ እንደዚህ በቃ የለበሳቸው ልብሶች አሉ ያን ሁሉ እንደዚህ ይዤ ማለት ነው። መጨረሻ ላይ ምንድን ነው ማጅራቱን ይዞ ማለት ነው እንደዚህ ይዞ አምጥቶ ከዚህ ከኮሪንስ ወደ ቤት ይጣሉት እንደዚህ፣ ኮሪንሱ ተከፍቶ ነው መልአክቶች ሲመጡ ይሄ ተገፈተ ተከፈተና ምን አደረገ? ከእዛ መጥቼ እና ኒሱረሱና ወረወሩኝ አልጋ ላይ። ለ ው አልጋ ላይ የእውነት ነው። ለምን ይሄን ምን እሰራለሁ እዚህ ምድር ላይ አምኖ እውነት ነው ነቢ መለሰ የተናገረው እውነት ነው ብሎ ተቀበላለህ? እንዴት ነው? መጽሐፍ ቅዱስ ላይ አለ አሁን ጳውሎስ ይዘኩ ከህይወቱ ተቀየረ እና ግን፣ ዳይመንድ ይዞ ለመምጣት አላሰብክም ነበር? ዳይመንድ ሰርቆ ለመምጣት? እኔ ሰርቄ መምጣት ሳይሆን እኔ እዚያ መቅረት ነው የፈለግኩት። በሚቀጥለው ከሄድክ ግን የሆነ ዳይመንድ ነገር እና የሚገዛ እኔ የደላላ አሉ እና ለሙድ ያሉ ቢል ጌት ያሉ ከጌነት የመጣብያ በሶሻል ሚዲያ